የሚያሳዝን ሁኔታ ወይዘሮ ሜላት ታሰረች። ወይዘሮ ሜላት የባዩሽ ገዳይነሽ ተብላ በቁጥጥር ስር ዋለች። አቶ መስፍንና እንዲሁም ደግሞ ሰላምዬ፣ ምናሴ፣ ሀኔቾ ደንግጠው ቀሩ። አቶ ኖላዊ አረባካችሁ፣ ይች ሴትዮ አብሮ አደግ ጓደኛዋን እንዴት ልትገድል ትችላለች? እየተሳሳታችሁ ነው እያለ መርማሪዎቹን ቢለምናቸው እንኳ በፍጹም አንቺ ነሽ ገዳይዋ ብለው አሉ። ወይዘሮ ሜላት ችግር የለውም፣ የእውነት እኔ ገድያት ከሆነ ጓደኛዬን፣ ፍርዱን ከላይም ሆነ እስር ቤት እምከፍላለሁ። ነገር ግን የጓደኛዬን ገዳይ እኔ ራሴ አንጠልጥዬ ነው የማመጣላችሁ። ደግሞ በቅርቡ ከእስር ቤት እንደምወጣ መቶ ፐርሰንት እርግጠኛ ነኝ። ምክንያቱም እኔ የገዛ ጓደኛዬን የምገል አረመኔና ጨካኝ ሴት አይደለሁም ብላ ፖሊሶቹን ተጋፈጠቻቸው። ምናሴ እራሱን ስቶ ወደቀ። የእናቱን መታሰር በፍጹም ማመን አልቻለም። እማዬ እኮ እንደዚህ አይደለችም። እማዬ በጣም የዋህና ሚስኪን ናት ሁለት ቀን ሙሉ ስታለቅስ ምግብ ሁሉ ሳትበላ እንዴት ነው እሷን ገዳይ ነች ብለው የሚወስዱት? እያለ ሲናደድ እዋካች ተረጋጋ ምናሴ እያለች ቻኒቾ ብትለምነውም እንኳ በፍጹም ሊነቃ አልቻለም። እናም አቶ መስፍን የልጆቹ ነገር እጅጉን ግራ አስገብቶት ወይኔ እኔ እኮ ሜሉ ከሌለች ሕይወት የሙሉ ባዶ ነው እና ምንድነው የማደርገው እያለ ብቻውን ማዘንና መተከስ ጀመረ። ድም ብላልየ እባክ ጋሼ እንደዚህ አትበል፣ አንተ ጠንክረህ የግድ ልጆቹን ማጠንከር አለባችሁ ብላ አለች ሀኔቾና እንዲሁም ደግሞ አሴር። ታረቁ አቶ ኖላዊና ሀኔቾ። እንግዲህ ሀኒቾ ለአባቷ ትልቅ ነገር ነገረችው። አባዬ ከዚህ በኋላ በፍጹም እዛ ቤት ተመልሼ አልሄድም እዚህ ነው መኖር የምፈልገው ብላ አለች። ለምንድን ነው እንደዚህ የምትይው ሀኒዬ? ያስከፋሽ ነገር አለ? ያስከፍሽ ሰው አለ እንደ ብሎ ቢላትም በፍጹም አባዬ ማንም አላስከፋኝም፣ ነገር ግን እስኪ አንተን ተራኳ ጀምሬ እዛ ቤት በቃ ችግር ብቻ ነው በአንዱ ላይ አንዱ ይደራረባል በአንዱ ላይ አንዱ እኔና ሴርን እንኳ ተመልከት ተራርቀናል በፍጹም አንድ ልንሆን አልቻልንም ብለው አለ ብላ ስትል አቶ ኖላዊ ግራ ገባውና የእውነት አንድዬ ለንያዝነሽ ከሆነ እባክሽ እነሱም እኮ ይናፍቁሻል ምክንያቱም ለአስራ ስድስት ዓመት ሲጠብቁሽ የነበርሽው ልጃቸው ነች ነገርኩህ አባዬ አሁን በጣም ብዙ ቀን እነሱ ጋር ቆየሁኝ። አሁን ደግሞ ያኔ ያንተ ተራ ነው። እዚህ ነው መኖር የምፈልገው። እነሱ ደግሞ ሲናፍቁ እየመጡ መጠየቅ ይችላሉ። እንዲ አባዬ፣ ቆይ ለመሆኑ ጠልታኝ ነው እንዴ ብላ ስትል አረ፣ ተይ ልጅቴ፣ አባት እንዴት ነው ልጁን የሚጠላው? ቀረተ ሀንይተይ ጦር ነው እያለ አላት። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን። ሰላም ነይ፣ ደህና ነይ። ለዚ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። ዛሬ እንግዲህ በሚያሳዝን ሁኔታ የወይዘሮ ባዩሽን መርዶ ስትሰማ ወይዘሮ ሜላት ራሷን መቆጣጠር አቃታት። ወይኔ አብሮ አደግ ጓደኛዬ እያለች ስትል ሰላምዬ ብድግ አለች እና እማዬ ቆይ እያለቀሽ ያለሽው የእውነት ለባዩሽ ነው ብላ ስትል፣ እሷ መጥፎና አረመኔ ሴት እንዴት ሊታዘንላት እና ልታለቅሽላት ይገባል? ሕይወታችንን ሙሉ እየሰረቀችን እሷ አይደለችም እንዴ ብላ ስትላት፣ አይሰላም በቃ ሁልጊዜ እኔ ላይ ሙድ መያዝና እኔን መተንኮስ በፍጹም አይሰለችሽም አይደል? ብለሽ ብለሽ ጭራሽ በሞት መዘባበት ጀመርሽ እንዴ? ድም ብላል አረትዬ፣ እውነቷን እኮ ነው አለሚዋ። ምክንያቱም የእውነት ለዛች ለሴትዮ እያለቀሽ ነው። አረትዬ፣ የአንቺ ስ የዋህነት እና የእውነቴን ነው የምልሽ፣ በጣም ጠና። ምን ማለት ፈልጋችሁ ነው እናንተ ልጆች? ጭራሽ ብለሽ ብለሽ አንቺም እንደ ልጆቼ እንደ ሰላም አበልሽ ማለት ነው? ድም ብላ ይሄንን ካአንች አልጠብቅም ነበር። የሰው ልጅ እንዴት በሞት እንደዚህ ሊደሰት ይችላል? ቢሆንም እንኳ ወይዘሮ ባዮሽ የእጇና ያገኘችው ምን ማለት ነው ክፋትና አረመኔነት፣ ህይወት አጭር መሆኗን ሳታቅ እንደዚህ ብዙ ነገር አድርጋለች፣ ስለዚህ ይገባታል ብለው ሲሏት እናንተማ አብዳችኋል ብላ ወደ ክፍሏ ሄደች። በሌላ በኩል ተምቹ ሰተት ብሎ ወደ ናሀንቾ ቤት ሲመጣ ሁለቱም በደስታ ተሞልተው እጅጉን ደነገጡ። ከዛ አሲርም አብሮ ስለነበረ ኦ ሀና ሲያያት፣ በቃ እኔ መሄድ አለብኝ ሲል፣ እንዴ ለምንድን ነው የምትሄደው? አራሁን እሳ በዛችሁት ብሎ ሲል፣ ቆይ ምን ሆኖ ነው አሲር እንደዚህ የሆነው? አላውቅም እንግዲህ እስኪ ና፣ ደንግጬ እኮ ሰላም አላልኩህም። እንዴት ነህ? እንዴት ተለቀክ? ብለው ሲሉት፣ አረይ ሀና እናት እኮ በጣም ጥሩ ነች። ትናንትና መታ ስለ እርግብ የምታውቀው ነገር አለ ወይ ብላ ስትለኝ ፍጹም ስለ እድጌ አላቅም ብዬ አልኳት። እናስ እናማ ለፖሊሶቹ ምን እንዳለቻቸው አላቅም፣ ዛሬ ነጻ ነህ ብለው እኮ ለዛ ነው የመጣሁት። ይገርማል። አንተ ግን ምን አይነት ጭካኔ ብኖርህ ነው ከኛ እንደዚህ የሆንከው? እንደው ሀንዬ ዛሬማ የምሬ ነው ምልሽ ይሄንን ጸጉሩን እቆርጥበታለሁ እያለ አለ እንደፋየው። እኔ ህፃን ልጅ ነኝ እንዴ የምትቆርጠኝ? ታዲያ ቢሆንስ ጎረምሳስ ብትሆን አንተ ለእኔ ሁሌ ልጅ አይደለህ እንዴ? ግን እኔ ምልክ ለምንድነው እንደዚህ አሲር ማለቴ ጆሮ የወጣው ከሀንዬ ጋር ምን ላይ እንደሆነ አላውቅም። እስኪ ምናልባት አንተ ከመጣ በኋላ ነገሩን ብትፈታው እንጂ ብለው ሲሉ ሀንዬ ግን በጣም እድለኛ ነሽ። ምን ማለት ነው? ማለቴ ቤተሰቦችሽ በጣም ጥሩ ናቸው። እናትሽም በጣም ጥሩና ማለት ፈልጌ ነው። ባክተወኝ ቢሆኑም እንኳ አየሽ፣ እኔ እንደው ግርም ይሉኛል። አንቺ ቤተሰቦች አላት ሆኑ። ኖላዊ ምንድነው አባይ አንዴ ሰው አንዴ አፈር አይጨበጡ ሆኑብኛ። እኔ አሁን ለታ ልጄን እናቲቱ ናት ያሳሰረችው መስሎኝ፣ ነገር ግን እሱ አይደለችም። አባዬ እኮ እኔ ነግሬህ ነበር። አሁን ለማንኛውም ልጄ ይህ አፍቁሻል ሂጂ እባክሽ ሂጂ ሲላት፣ ኧረ አባዬ አሁን አሁንስ ሚስት የምታገባ መሰልከኝ ብላ ስትል፣ አቶ ኖላዊ እፍራሉ እንዲህ አንዬ፣ አረ መሆነች ነው እኔ ከዚህ በኋላ ሁለት ጸጉር አብቅዬ ምን አይነት ሚስት ነው የምትዩ? እንዲ አባዬ ታዲያ እንግዲያ ዝም ብለህ የሆነ ሰው እኮ አምጥተህ አብረህ የምታሳድር ነው የምትመስለው። ሂጂ ሂጂ ስትል እኔ እኮ ላንቺ ብዬ ነው። እስኪ ንገሪኝ፣ ከሞቀ ቤትሽ እዚህ ከኔ ጋር መኖርን መርጠሽ ነው? አይ አባዬ፣ እኔ እዚህ ነው የመረጥኩት። እስኪ ንገሪኝ። አንተ ጋር እያሳለፍኳቸው እያንዳንዱ ነገሮች ለእኔ ደስታና ሰላም ነበር። እዛ ግን ሁሉ ጭንቀት ጭንቀት ጭንቀት። እንዴት የታይን እንጂ አንዬ፣ ጭንቀት እኔና ያን ጊዜ ኔ እንደታመምኩኝ ብዙ ጊዜ ያልተጨነቅሽም እንዴ? አረ አባዬ ይሻላል። ቢያንስ ለአንተ አንድ አንድ ሰው ብቻ መጨነቅ አይሻልም ብለህ ነው አባዬ? እዛ ኮ በየተራ ነው። እኔ በቃኝ፣ የምሬን ነው ምልክ። እነሱም ቢሆን እኔ ሰላም ስሆንላቸው ነው እነሱንም ሰላም ልሰጣቸው የምችለው ብላ አለች። እንደዛ ከሆነ ጥሩ። ለማንኛውም ካፖርትና ፎጣ ህል ጠበው ስትል አረ ከታጠበ ቆየ። አንየው ያባዬ፣ እንደው በቃ ቁጭ ካልሽ ያምሻል፣ አይደለም ለማንኛውም፣ እሺ፣ ይህንን አንሶላውን ልጠብ ብላ አንሶላውን ማጠብ ጀመረች። በሌላ በኩል ተምቹና አሲር አንታረመን ጨካኝ፣ እንዴት ብደፍር ነው የተውከኝ? በቃ አንተ ሰው አይናፍቅህም አይደል? ባክተውኝ ጆሮ፣ እኔ እኮ እንዳትጎዳ ብዬ ነው። ምን ማለት ነው? በእኔ ምክንያት ነው ብለህ እንዳትጎዳ ብዬ ነው እንደዛ ያጠፋሁት እና ታዲያ ለምንድን ነው አሁን ስም ታጨሰው? ማጨሱን ናቶ ምን አግኝቼ ነው ማጨሰው? በእርግጠኝነት አንተም ስታጨስ ነበር አይደል የከረምከው? ኡፍ በቃ ተወኝ። እሺ እለቅስ። አዲስ ነገር ልንገርህ። ምንድነው? ወይዘሮ ባዩሽ ሞተች። ምን? አዎ እንግዲህ ሞተች አለች። ማን ነገር አልገባኝም። ድንብላል፣ እናታ፣ ድንብላል፣ ድንብላል። እህ የእነሃና ሰራተኛ ወይ ጉድ! ብለ ብለ ደግሞ ከሷ ጋር ባክ ከእሷ ጋማ? ያን ጊዜ እርግብ ፍቅረኛ ሆነናት የለም። እሺ እና በሰዓቱ በቃ ሀና እዛ ስትመጣብኝ እሷ ነበረች አስመለጠችኝ። እና በባለፈው ዘመረት ጠይቅ መታ እኔን ስታየኝ የእርግብ ፍቅረኛ ምናምን ብላ ተንከባከበችኝ። ግን ልጅቷ በጣም ጥሩ ልጅ ናት እያለ ሲል፣ ወይ ጉድ፣ ይቺ ጠጋጠጋማ እቃ ለማንሳት ናት። ለማንኛውም ልጅቷ በጣም ተመችተሃለኝ ማለት ነው፣ በየእርግበት ጥበስ አንተ ሳልጠበስክም እባክህ፣ እባክህ፣ ተምቹ በፍጹም እንደዚህ አይነት ነገር እንድትነግረኝ አልፈልግም፣ ተወኝ ባክህ፣ በሃና ልቤ ተሰብሯል ብሎ አለ። ተምቹ ምንም አላለውም። በቃሹ ሁሉም ነገር ያልፋል፣ ምናልባት ነገ ይስተካከል ይሆናል ብሎ ዝም አለ። ወይዘሮ መላት ምግብን ብ ውሃም ጠጭ ብትባል ጓደኛዬ ጓደኛ እያለች እጅጉን አለቀሰች። መስፍን እባክሽ ምግብ መብላት አለብሽ፣ እና ደግሞ ፖሊሶቹ አሁን ይመጣሉ። የመጀመሪያ ተጠርጣሪ አንቺ እንደሆን ይታወቃል አይደል? እንዴ መስፍን ታዲያ ቢሆንስ መቼስ ገዳይነሽ እያልከኝ ነው? እንደልገደልሻትማ እኔ ጠንቅቄ ባልሽ እኮ ነኝ፣ ያቅሻለሁ። እናስ ግን አንቺ ያን ጊዜ ባዩ ሺዲያ መልክተህ ያለ እናስ፣ ስለዚህ የመጀመሪያ ፖሊሶቹ አንችና የሚጠረጥሩት ማለት ፈልጌ ነው። ትሰማኛለህ? እኔ ነገሮችን ፊትለፊት ስጋፈጥ ነው እንጂ ከጀርባ ሲሄድ ከተዋወቅና ጀምረን አይተኸኝ ታውቃለህ? እሱማ አላውቅም። አየህ፣ ስለዚህ እኔ አልሄድም እና ደግሞ እኔ ወይዘሮ ባዩሽን አፈር ማልበስ እፈልጋለሁ። ምን? ኧረ ተይ ሜሎታዬ፣ አሁንስ አብደሻል አንቺ ሴትዮ እንዴ። ቆይ መስፍን፣ እኔ የምልህ አንተ ከኔ በፊት አይታል ነበር፣ ግን እንደምታቃት? አዎ ነበር፣ እና ታሳዝንም ታሳዝነኛለች ነገር ግን ቤተሰቤ ላይ ካደረገችው በኋላ እጅጉን ጠልቻታለሁ። ጉን እንዴ፣ የሰው ልጅ እኮ ይሳሳታል መስፍን። እሷስ በምን ተነሳስታ እንዲሁ እንደዚህ ያደረገችው? ሳንረዳት ደግሞ ለመጨረሻ ጊዜ ይቅርታ አድርጌልኝ እባክሽ ብላኝ ነበር ነገር ግን እኔ ከአንቺ ጀርባ ያሉትን ሰዎች ስጭኝ አሊያ ደግሞ ይቅርታሽን አልፈልግም ብያታለሁ እና ይህ ፀፀቴ ነው እያለች ማልቀሷን ቀጠለች። ወይ ሜሉ፣ ምን ባደርግሽ ነው የሚሻለኝ እያለች ብቻዋን ማንባት ጀመረች። በሌላ በኩል የሐኒቾ ሚሄድ ሁሉንም ግራ አጋብቶታል። ምናሴ ሳይቀር በቃ የዚህ ሁሉ መንስኤ እኔ ነኝ እያለ ሲል እንዴ፣ በቃ ተው አንተ፣ ሁሌም ትክክል ነህ ትክክል ነህ እያለች ሰላምንትን ስትል ከዛ ሰላም ልክ ናት እኮ አለ መስፍን። እንዴ ቆይ አያችሁ ለምንድን ነው ሁሌ ትክክል ነው ትክክል ነው የምትሉኝ? ትክክልማ አይደለም በፍጹም በእኔ ምክንያት ነው እህት የሄደችው። ውይ እንግዲህ በቃ አሁንስ አበዛኸው ምላሴ ብላ ስትል ይህ እማዬ እንኳ ተቆጥታለች። ይኸውልህ እኔ የተቆጣሁት በሌላ ሳይሆን ባደረግከው ነገር ሳይሆን ለምን አላማከርከንም ነው። እኔ እኮ እማዬ ባዩሽን የሆነ ነገር እንዳታደርጋት ብዬ ነው እንጂ በሌላ አይደለም። አረ እናንተ ልጆች አብዳችኋል እንዴ? እኔ ባዩሽን ምን አደርጋታለሁ? በድላኛለች፣ ብዙ ነገር አድርጋኛለች። ግን የእውነት ባዩሽን የሚጎዳ አንጀት አለኝ ብላችሁ ታስባላችሁ? በቃ እንደውም እናንተ ጋር መብላት ዘጋኝ ብላ ሄደች። ወይም አየ አያችሁ፣ እኔ መናገር ፈርታ ነው እንጂ በጣም ልቧ ተሰብሯል። አንድ ጊዜ በባዩሽ፣ አንድ ጊዜ በህቴ ብሎ አለ። በሌላ በኩል እነ አቶ ኖላዊ የባዩሽን ሞት ሲሰሙ እጅጉን ደነገጡ። ምናሴ ብርግድ አርጎ ሲገባ፣ እንዴ ምናሴ በሰላም ነው? እረ ጉር ሆነናል። ምንድን እማያልቅሳል? ሞት ነው እንዴ? እዩ ሐኒዬ ብዬሽ ነበር እኮ አራባዬ፣ ተረጋጋ። በእኔ ምክንያት ላይሆን ይችላል። ባዩሽ ሞታለች። ምን እማዬ? ብላ ደንግጣ ሀኒቾ ስትሄዴ፣ አቶ ኖላዊ አየ ህይወት፣ በቃ ህይወት እንዲህ ናም ማለት ነው በቃ ለዚህ ነገር ነው እንደዛ ስትፋጅ እና የሀንዬ ህይወት ያበላሸችው። ይገርማል። ይቅር በለኝ አምላኬ፣ አሟሟቴን አሳምርልኝ እያሉ አቶ ኖላዊ ጸለዩ። ውድህ እያ ቤት ቤተሰቦቼ፣ የዛሬው ኖላዊ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩልን።